ከፍ ሲል ከፋ። ይህ መልእክት ትልቅ ስልጣንና ክብር ላይ ያሉትን ባለስልጣኖችንና አሊሞችን ብቻ አይደለም የሚመለከተው። እኔም፣ አንተም፣ አንቺም ሁላችንም ኃላፊነት የተጣለብን የስራ ድርሻ ላይ ከፍ ስንል የምንከፋ ሳይሆን ከፍ ስንል በአስተሳሰብ የምንሰፋ ልንሆን ይገባል። ለምን ተነካሁ፣ ለምን ተደፈርኩ ለምን ተመከርኩ፣ ሳይሆን የሚቀርቡልንን ማንኛውም ትችትና ምክር ጠቃሚ እስከሆነ ድረስ ኬትም ይምጣ ኬት ልንቀበል ግድ ነው። ስለዚህ ጆሯችሁን ወደ እኔ ጣል አድርጉ። አሰላሙ አሌይኩም ወረሕመቱላ ወበረካቱ። እንደምናላችሁ ድና፣ የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ከፍ ሲል ከፋ አንዳንድ ሰው አለ የጸባዩ ማማር የሚያስደንቅ፣ የትዕግስቱ መጠን አጀብ የሚያሰኘ፣ ራሱን ዝቅ ሌላውን ላቅ፣ ራሱን ናቅ ሰውን ከፍ ማድረጉ የእሱስ የሌለ ነው እንድትል የሚያስገድድ ሴቶች ባላቸው፣ ወንዶች ወንድማቸው፣ ትልቆች ልጃቸው፣ ትንሾች አባታቸው፣ ህዝቦች መሪያቸው ቢሆን የሚመኙት ግን ደግሞ በእውቀቱ ኢማም በጸባዩ መሪ በትዳሩ አስተዳዳሪ በገንዘቡ አገር ዘዋሪ ሆኖ ከፍ ሲል ምን ነው? ከፍ ሲል ከፋ እንድትል የሚያስገድድህ ሰይጣን ነው ስልጣን የያዘው እስክትል ድረስ ግራ የሚያጋባ ከፍ ሲል የሚከፋ ላቅ ሲል የሚንቅ ሲያቀርቡት የሚርቅ ከሰው በላይ ከፍ ሲል ወደ ታቹ የማያይ ዳኝ ሲባል ህዝብ የሚያጋኝ ሰው ላይ ቆሞ ሰማይ የሚመኝ እንዳይ መክሮት ርቆ አይሰማም፣ ቢሰማ እንኳን ሰምቶ አይሰማም። ሰው ፈርቶ ዝም ሲለው ዝምታቸው ቅድስናው የሚመስለው ከእኔ በላይ ላሳር ብሎ ሚያስደነፋው እንዳፎፋ ሚነፋፋው ደፋር ብለው ሲገስጹት፣ ተስተካከል፣ ራስህን አርም፣ እንዲህ መሆን ጥሩ አይደለም ሁሌ ላዩን ማየትተ ህዝቡን ስማ፣ ህዝቡን አክብር። ሆድ ብሷቸው ችግራቸው ቸግሯቸው ካለቀሱ አብረህ አልቅስ፣ ደባብሳቸው ብለህ ጎንበስ አቶናቸው። ውለታ ቢስ ከፍ ያረገ ቀንህ ሲብስ፣ ከላይ ወጥተህ ስትመለስ መሃላቸው እንደምትሆን ሁሌ አስታውስ፣ ብለው ሲሉ ሲገስጹት በቀናነት ሲዘክሩት ምን ብናቅነው፣ ምን ብደፈር፣ ሰው ባልሆነ በሰው አፈር፣ በተራ ሰው ተራ ምክር፣ ተደፍሬ የምነገር፣ ቅዱሱ እኔ የምመከር? ብሎ ይላል ይፎክራል፣ መካሪውን ያናንቃል። በሰው ጫንቃ ተንፈላሶ በሰው ሹመት ሹመት ይዞ ሿሚዎቹን አሳንሶ ታቹን ረስቶ ላይ አንጋጦ በሰዎች ላብ ሰው በሆነ በሰው ክብር በከበረ ትናንትናን ርስት አድርጎ ጸባዮቹን ገፎ ጥሎ ከፍ ሲያርጉት የሚከፋ ያነሳውን የሚገፋ አጉራሽ እጁን የሚነክስ ከሰው አለ ክቡር እርኩስ። ትላንትን አትርሳ፣ ውለታ ቢስም አትሁን። በራስህ አትኩራ። የበላይህን ብቻ ሳይሆን የበታችህንም አድምጥ። አሊም ወይንም ምሁር ስለሆንክ መሀይሞችን አስተምር እንጂ አትናቅ። የሚሉትን ስማቸው ካጠፎ ምከራቸው፣ ልክ ከሆኑ አበረታታቸው። መሪ ስለሆንክም የምትመራውን ህዝብ አሳነሰ ሀት አትመልከት እንድት መራ ያስቀደሙ ከራሳቸው ያበለጡ ከሚያገኙት የሚያካፍሉ እነሱ መሆናቸውን እወቅ። ምራ እንጂ አትኩራ፣ ዳኝ እንጂ አታሙኝ፣ አሳቢ እንጂ አሳሳቢ፣ አዛኝ እንጂ አሳዛኝ አትሆናቸው። ነገ ስትወርድ ዙሮ መግቢያ፣ ቀን ሲጥል መጠለያ፣ ካላህ በታች መሸሸጊያ እነሱ ናቸው። አክብራቸው፣ ውደዳቸው፣ አድምጣቸው። ህመም ሳይሆን አስታማሚ፣ ሸክም ሳይሆን ተሸካሚ፣ ክፉ ሳይሆን ሆደ ቡቡ ሁንላቸው ሆነላቸው። ጆሯችን ምክር ሰሚ፣ ጀርባችን ተሸካሚ፣ አእምሯችን አገናዛቢ ሊሆን ይገባል። የበላያችንንም የበታችንንም ልናከብር ልንወድ ግድ ይለናል። ለታናሾቻችን ያላዘነ ታላላቆቻችንን ያላከበረ ከኛ አይደለም ብለዋል ረሱሉላህ ሰለላሁ ዓለይሂ ወሰለም። ሰሉ አለ ነቢ። አሰላሙ ዓለይኩም ወራህመቱላህ ወበረካቱ።